በአንድ ሺ አራት መቶ አርባ አራት አመተ ሂጅራ ማለትም በሁለት ሺ አስራ አምስት አመተ ልደት ላይ ነው አልባ የቁርአንና የተጅድ ማዕከል የተቋቋመው። አላማውን የአላህ ቃል የሆነውን የቁርአን ትምህርት እንዲሁም ሸሪያዊ ዕውቀቶች ላይ በማድረግ በርከት ወይም በኦንላይን በሀገር ውስጥና ከሀገሮች ለሚገኙ በርካታ እህት ወንድሞች የቁርአንና የተጅድ ትምህርቶችን በማዳረስ ላይ ትኩረቱን አድርገ የሚሰራ ማዕከል ነው። በዚህ ማዕከል ቁርአንን ምንም ከማያውቁ ጀማሪ ተማሪዎች ጀምሮ እስከ ሂቭዝ ማለትም ቁርአንን በቃል መሸምደድ ደረጃ ላይ ያሉ ተማሪዎች ብቁ የሆኑ የቁርአን አስተማሪዎችን በመመደብ እርማቶችን በመስጠት እንዲሁም ቁጥጥሮችን በማድረግ ትምህርቱን እየሰጠ ይገኛል። 60 ፐርሰንት የሚሆኑ ሴት የቁራን አስተማሪዎች እና 40 ፐርሰንት የሚጠጉ ወንድ የቁራን አስተማሪዎች ተማሪዎችን በብቁ ብቃትና ስነ ምግባር በማስተማር ከማዕከሉ ጋር ይሰራል። በተጨማሪም ካሪፍ ጀምሮ ወደ ቁራን ንባብ ለተሸጋገሩ እና የቁራን ንባብ ያጠናቀቁ ካርባ በላይ ለሆኑ ተማሪዎች የማበረታቻና የምስክር ወረቀት ተበርክቶላቸዋል። ይህ ማዕከል ዋነኛ ዓላማ አድርጎ የሚንቀሳቀሰው በርቀት ማለትም በኦንላይን የቁርአን ትምህርቶችን በጥራት መስጠት ላይ ቢሆንም ከዚህ በተጨማሪ የአካል የቁርአንና ዲናዊ እውቀቶችን የሚያጎለብቱ ሸሪዓዊ ትምህርቶችን የመስጠት ፍላጎትና ዓላማ ይዞ የሚንቀሳቀስ ኢስላማዊ ማዕከል። ከኛ ጋር አብራችሁ መስራት አሊያም የቁርአን ትምህርቶችን መማር ከፈለጉ፣ 0972927898 ቀጥታ በመደወልና በሶሻል ሚዲያ አማራቾቻችን እኛን ማግኘት ይችላሉ።